ሰላም ጤና ይስጥልኝ፣ ውድ የሀተታ ተከታታዮች እንደምናላችሁ። እግዚአብሔር ይመስገን፣ ክብሩ ይስፋ። እንግዲህ ዛሬ ለየት ያለ ፕሮግራም ነው ይዘን የመጣ ነው። እንግዲህ አጠር አድርገን ሁነኛ የሆነ ጉዳይ እንመለከታለን። አንድ ወንድማችን እዚህ አሜሪካን ሀገር ዲያቆን ምህረት መላኩ የሚባል የኦርቶዶክሳዊት ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን የሆነ እንግዲህ አባቱም ካህን ናቸው፣ ቀሲስ ናቸው። አሁን ሰሞኑን አይታችኋል ብዬ እገምታለሁ። ኤምአይቲ በሚባለው ዝነኛ ዩኒቨርሲቲ ሁለት ፕሮቴስታንታዊ ክሊፍ ኤንድ ስቱዋርት ናቸራል የሚባሉ የፕሮቴስታንት እምነት ተከታዮች እንግዲህ የታወቁ ናቸው። እነሱ በአሜሪካን ሀገር በተለያዩ ቦታዎች በመሄድ አማኝ ያልሆኑን ሰዎች ወደ እምነት ለማምጣት እንደዚህ ከወጣቶች ከህዝብ ጥያቄ እየወሰዱ መልስ በመስጠት ህዝቡን ወደ ክርስቲያናዊ ወደሆነ እምነት ለማምጣት የሚሰሩ ናቸው። ነገር ግን አሁን ይህ ወንድማችን ዲያቆን ምህረት መላኩ ጥያቄን የጠየቀው ኤምአይቲ በሚባለው ዩኒቨርሲቲ እዛ ተገኝቶ እሱ የሃርቨርድ ዩኒቨርሲቲ ተማሪ ነው። ነገር ግን እዛ ሄዶ እነሱን ጥያቄ ሊጠይቅ ነው ሄደው፣ ምክንያቱም ስለ ኦርቶዶክሳዊት ቤተክርስቲያን አስተምህሮ በተለይ ዩክሪስት ወይንም ደግሞ ስጋውና ደሙ ማለት ነው፣ እሱን በተመለከተ ከፕሮቴስታንታዊ እምነት ከኦርቶዶክስና ከካቶሊክ ፈጽሞ የተለየ አረዳድ ያለው። ስለዚህ በዛ ዙሪያ ነው የጠየቃቸው። እነሱም ይህን ጥያቄ አንስቶ በዛ ዙሪያ የተደረገውን የቃል መመላለስ በቪዲዮ ተቀርጾ መላው ክርስቲያናዊ ዓለም እያየው ነው፣ እየተወያየበትም ነው ያለው እንግዲህ ይዘቱን በተመለከተ ያው ብዙዎች ተነጋግረውበታል። እኛ ዋና ቁም ነገር የምንለውን እናነሳለን። አሁን መታወቅ ያለበት ከአሁን በፊት ከጥቂት ወራት በፊት ወይንም ደግሞ ከአንድ ወር እንደዚህ በፊት አንድ ቪዲዮ ሰርቼ ነበረ የኦርቶዶክሳዊት ቤተክርስቲያን ምስጢር ለዓለም የሚገለጥበት ጊዜ ደርሰዋል የሚል ነው። እያልን እንዳለ ነውም እየሆነ ነው ያለው። በቅድሚያ ሶስት ምልክቶች እናነሳለን። አንደኛው የመጽሐፈ ሄኖክ በዓለም ደረጃ መነጋገሪያ መሆን። መጽሐፈ ሄኖክ በኢትዮጵያ ኦርቶዶክሳዊት ቤተክርስቲያን በተዋህዶ ዘንድ ነው ተጠብቆ እስካሁን ድረስ የቆየም ብቸኛዋ ቤተክርስቲያን ኢትዮጵያ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ብቻ ናት መጽሐፈ ሄኖክን ፕሪዘርቭ አድርጋ ጠብቃ የብሉይ ኪዳን አካል አድርጋ ያቆየችው። ይህ በክርስቶስ ዘመን የነበረ መጽሐፍ ነው። መላው አይሁድ እንዲሁም የጥንት እስራኤላውያን ያውቁት የነበረ መጽሐፍ ነው። እንዲሁም የጥንት እስራኤላውያን ራሳቸው ሐዋርያት ሐዋርያት ራሳቸው ይጠቅሱታሉ፣ በይሁዳ መልእክት በሐዲስ ኪዳን ቃል በቃል ምዕራፍ አንድ ቁጥር ዘጠኝ ላይ የተጻፈውን ትንቢት የመጽሐፍ ሄኖክ ውስጥ ማለት ነው ያለውን በሐዲስ ኪዳን በይሁዳ መልእክት ተጠቅሷል። ስለዚህ አንደኛው ምልክት ይሄ ነው። ሁለተኛው ምልክት ደግሞ የታቦተ ጽዮን በኢትዮጵያ መገኘት ነው። ይሄም አሁን በዓለም ደረጃ መነጋገሪያ ሆኗል። በሲአይ ዶክመንት ላይ ወጥቷል። ታላላቅ የሚባሉ አውታሮች ሁሉ ታቦተ ጽዮን በኢትዮጵያን ያለችው ብለው መልእክት አስተላልፈው ዓለም እየተነጋገረበት ያለ ጉዳይ ነው። አሁን ደግሞ ሶስተኛ የመጣው ምንድን ነው? ይህን ዲያቆን የሆነን ወንድማችን በጣም ወጣት የሆነ እንግዲህ መንፈስ ቅዱስ አነሳስቶት ይህን ነገር እንዲያደርግ ይህን ጥያቄ በማንሳትና ጥቂት ቃላትን በመለዋወጥ ብቻ ማለት ነው። መላው ክርስቲያናዊ ዓለም ሌላው የተቀረውም ዓለም እንግዲህ ይህን የኦርቶዶክስ አስተምህሮ የጥንቱን የጠዋቱን የክርስቶስን የሐዋርያቱን አስተምህሮ መንፈሳዊ የሆነውን አስተምህሮ ዓለም እንዲነጋገርበትና ለዓለም እንዲገለጥ እየሆነ ነው ያለው ማለት ነው። ስለዚህ አሁን ይህ ወንድማችን ያደረገው ምንድን ነው? ይህ እንደ ቅዱስ ገድል የሚታይ ነው። ምክንያቱም መታወቅ ያለበት ነገር ከአሁን በፊት እንዳልኳችሁ በአሁኑ ሰዓት መላው፣ በጣም ብዙ ቁጥራቸው ይህ ነው የማይባል ወደ ኦርቶዶክሳዊት ቤተክርስቲያን እየመጡ በህዝብ ደረጃ ፕሮቴስታንት እንዲሁም ደግሞ እምነት የሌላቸው መንፈስ ቅዱስ እየተንቀሳቀሰ ነው ማለት፣ ወደ ኦርቶዶክሳዊት ቤተክርስቲያን እየጎረፈ እየመጣ ያለ ህዝብ አለ። አንደኛውም ይህ ዲስከሽን ወይንም ደግሞ ድቤት ማለትም ክርክር ማለት ነው፣ በዚህ ደረጃ ሊቀጣጠል የቻለው እና በዚህ ደረጃ የዓለም መነጋገሪያ ሊሆን የቻለው ይህ እየተካሄደ ስለሆነ ነው መንፈሳዊ የሆነ ሽፍት ፓራዳይም ሽፍት እየመጣ ስለሆነ ነው። ይሄ ግልጽ መሆን አለበት። ከዚህ በተጨማሪ ዋና አንኳር ጉዳይ ሆኖ የተነሳው አሁን ዲያቆን ምህረት መላኩ ከክሊፍ እንድ ስቲዋርት ነችል ጋር ባደረገው ውይይት በዋናነት የተነሳው ጉዳይ ምንድን ነው ብለን ስንጠይቅ የክርስቶስ ሥጋና ደም ቁርባን ማለት ነው ዩክሪስት ይባላል ይሄ ምንነቱን በተመለከተ ነው አሁን ፕሮቴስታንታዊ የሆነው እይታ በአጠቃላይ እንግዲህ ፕሮቴስታንት በጣም ብዙ ሺህ ዲኖሚኔሽንስ ያለው ነው እርስ በእርሳቸው የማይግባቡ በጣም በጣም ብዙ ሺህ በአስር ሺዎች በሀያ ሺዎች የሚቆጠሩ ራሳቸውን ችለው ያሉ አሉ በአብዛኛው ግን ሁሉም የሚመሳሰሉት በምንድን ነው ብለን ካየን አንደኛ እንደ ቤተ ክርስቲያን ምስጢራት የሚባለው ቅዱስ ቁርባኑን ጨምሮ ማለት ነው በዋናነት የለም የለም ሁለተኛ ክህነት የለም ክህነት የለም ስለዚህ ምንድን ነው ያለው ፓስተር ነው ያለው ፓስተር ደግሞ እንግዲህ በኦርቶዶክሳዊት ቤተክርስቲያን አይን ወይንም እይታ ምንድን ነው? በራሱ ተነስቶ መንፈስ ቅዱስ ልኮኝ ነው ብሎ ወይንም ደግሞ በራሱ ተነስቶ ሰዎችን እንግዲህ ሰብስበው ነው መጽሐፍ ቅዱስ ውስጥ ያነበበውን እርሱ ማለት ነው በራሱ አእምሮ የተረዳውን ነው እንትን የሚለው ፕሪች የሚያደርገው የሚያስተምረው እንግዲህ ሰዎችም ተሰብስበው ይሰማሉ ማለት ነው። ለፕሮቴስታንታዊ አማኞች በስትራክቸር ደረጃ ማለትም ቤተክርስቲያን ስንል በይዘት በቅርጽ፣ በይዘትና በምንነት ደረጃ ዋናው ማዕከሉ ፓስተሩ ነው። ፓስተሩ እንግዲህ በፓስተሩ ዙሪያ የተሰበሰበ ኮንግሬጌሽን ያሉ ቸርች የሚሉት እሱን ነው። ነገር ግን ኦርቶዶክሳዊት ቤተክርስቲያን እንዲሁም ካቶሊክ ካቶሊክ የምስራቅ ኦርቶዶክስ የኦሪየንታል ኦርቶዶክስ ተዋሕዶዎች ማለት ነው። እነዚህ ግን ሁሉም ከስር ከመሰረቱ ከጥንት ጀምሮ ከክርስቶስ ዘመን ጀምሮ ይዘውት የመጡት ነገር አለ። በተለይ ደግሞ ኦርቶዶክስ ያለው ነገር ምንድን ነው ብለን ስናይ ክህነት አለ። ይሄ ክህነት መጽሐፍ ቅዱሳዊ ብቻም ሳይሆን ቀጥታ ከክርስቶስ የሚመዘዝ ክህነት ነው። ክርስቶስ ራሱ ካህን ነው። ክርስቶስ ካህንም ንጉስም ነው። እሱ ደግሞ ሐዋርያቱን ሾሟል፣ እጅ በመጫን ማለት ነው። እነሱ ደግሞ የነሱን ዲሳይፕልስ ማለትም የነሱን ተከታዮች ሾሟል። እንደዚህ ያለ ነው ክህነቱ የመጣው። ስለዚህ ዛሬ ላይ ያሉ ኦርቶዶክስ የኦርቶዶክስ ካህናት በሙሉ እጅ በመጫን ክህነትን ያገኙ ናቸው። ይሄ ደግሞ እያንዳንዱ ካህን እስከ ክርስቶስ ድረስ ከክርስቶስ የሚመዘዝ ማለት ነው። ከክርስቶስ ዘመን ከራሱ ከክርስቶስ እስካሁን እስከኛ ዘመን ድረስ እጅ በመጫን ሲተላለፍ የመጣ ስልጣን ነው ማለት ነው፣ የክህነት ስልጣን። ይህ ክህነት ደግሞ ዋና ስራው ምንድን ነው? እነዚህን ምስጢራት ለህዝበ ክርስቲያኑ ማቅረብ ነው። አንደኛ የክርስቶስ ስጋና ደም፣ አብሮ ደግሞ ሌሎቹ ምስጢራት አሉ። አብሮ ደግሞ ሌሎቹ ሳክረመንት የሚባሉት አሉ። ለምሳሌ ጥምቀት፣ መጠመቅ የተጠመቀ ያመነ የተጠመቀ ይድናል። አሁን በፕሮቴስታንት እምነት ክርስቶስን እንደ ግል አዳኝ መቀበል ነው የሚለው። ይሄ መጽሐፍ ቅዱስ ውስጥ የለም። መጽሐፍ ቅዱስ ምንድን ነው የሚለው ያመነ የተጠመቀ ስጋውን የበላ ደሙን የጠጣ ቃሉንም የፈጸመ ነው ሚድ ነው፣ በመጽሐፍ ቅዱስ መሰረት እንዲሁም ደግሞ በኦርቶዶክሳዊት አስተምሮ መሰረት ድህነት። አሁን ዲያቆን ምረት መላኩም እዛ ዲስካሽን ላይ እንደገለጸው ድህነት አንድ ቀን ብቻ ድኛለሁ ወይም ደግሞ በቃ ዛሬ ዳንቁ ተብሎ የሚሆን ነገር አይደለም፣ እንደዛ አይደለም። ትግል አለው። ትግል አለው ማለትም ድህነት ዛሬም ትድናለህ፣ ነገም ትድናለህ እስከ ፍጻሜህ ድረስ ማለት ነው። እስከ ዕለተ ሞትህ ድረስ እየወደክ እየተነሳህ በንስሓ ኖረህ ቃሉን ፈጽመህ ኃጢአት ከኃጢአት ነጽተህ ማለት ነው። ከኃጢአት ደግሞ የሚነጻው በምንድን ነው? በንስሐ እንዲሁም በስጋውና በደሙ ስጋውና ደሙ ምንድን ነው የሚለው ነው። አሁን ክርክር የሆነ ይህ ፕሮቴስታንታዊ የሆነው አቋምና እይታ ምንድን ነው? ህብስት እና ወይን ሲምቦል ነው እንጂ ምልክት ነው እንጂ እኔን ለማስታወስ አድርጉ ስለሆነ ያለው እንደዛ ነው እንጂ ስጋና ደም አይደለም ነው ፕሮቴስታንቶች የሚሉት። ይህ ግን በኦርቶዶክስ እምነት ፈጽሞ ትክክል አይደል፣ ስህተት ነው። ይህ ብቻ አለም ካቶሊኮችም፣ ሌሎችም ኦርቶዶክሳውያን ማለትም የምስራቅ ኦርቶዶክስ ጨምሮ ማለት ነው ሁሉም ይሄ ጥንታዊ የሆነው ሂስቶሪክ የሚባለው ቤተክርስቲያን፣ ጥንታዊቷ ቤተክርስቲያን የሚያምነው ምንድን ነው የምናምነው ምንድን ነው ህብስትና ወይኑ እውነተኛ ስጋና የክርስቶስ ስጋና ደም ነው። እውን የክርስቶስ ስጋ ብሎም እውን የክርስቶስ ደም ነው። ይህ እንዴት እንደሚሆን ለሰው አእምሮ ረቂቅ የሆነ ጉዳይ ነው። የሰው ልጅ አእምሮ ይህን ለመረዳት የሚችል አይደለም። ሚስቲክል ወይም ደግሞ ምስጢር ነው። ነገር ግን ህብስቱና ወይኑ ወደ ክርስቶስ ስጋና ወደ ክርስቶስ ደም ይቀየራል። በቅዳሴው ማለት ነው። ቅዳሴው፣ ጸሎቱ ለዚህ ነው። ክህነቱ የሚያስፈለገው ለዚህ ነው። ክህነቱ ስጋውን፣ ደሙን የሚፈትት ያንን የሚያዘጋጅ ነው። የክህነት ስልጣኑ ይህ ነው የተሰጠው። ይህ ከአእምሮ በላይ የሆነ ነገር ነው። ይህንን ነው ለህዝበ ክርስቲያኑ፣ እናንተ እንግዲህ የክርስቶስ አካል ናችሁ ማለት ይሄ ነው ቤተክርስቲያን ማለት የክርስቶስ አካል ናችሁ ማለት፣ ስጋውን የበላችሁ ደሙን የጠጣችሁ ማለት። ስለዚህ ይህ ሁሉ እንግዲህ፣ እሱም ስጋዬን የበላ ደሜን የጠጣ ይድናል፣ ስጋዬን ያልበላና ደሜን ያልጠጣ ግን እሱ ህይወት የለውም ህያው አይደለም ነው የሚለው ስለዚህ ይሄ መሰረታዊ የሆነ ትእዛዝ መሰረታዊ የሆነ ትእዛዝ ነው። ክርስቶስ ራሱ መና ነው ከሰማይ እንግዲህ መለኮት ስጋ የሆነው እንድንበላው እንድንጠጣው እኛ ዘላለማዊ ህይወት እንድናገኝ። ስለዚህ ይሄንን መካድ እና አይ፣ ስጋና ደም አይደለም፣ ይህ ዝም ብሎ ምልክት ነው፣ ለማስታወስ ነው፣ ክርስቶስን ለማስታወስ ብቻ ነው እንጂ ሲምቦል ብቻ ነው ምልክት ብቻ ነው የሚለው ፕሮቴስታንታዊ እይታ ነው። እዚህ ላይ አሁን የተጋለጠው ማለት ነው። መንፈስ ቅዱስ ይህንን ዲያቆን አንቀሳቅሶ አነሳስቶ በዓለም አሁን ይሄ ቪዲዮ መላው ፕሮቴስታንቶች ጭምር እየተነጋገሩበት ነው ያሉት። እንዳለ የዓለም ማለት ነው ተዳርሷል። በቀናት ውስጥ እግዚአብሔር ይህን መልእክት ማድረስ ሲፈልግ በዚህ ደረጃ እንዲዳረስ አድርጎታል ማለት ነው። ስለዚህ ይህ ነው አሁን የተገለጠ። ይህ በኦርቶዶክሳዊት ቤተክርስቲያን ከጥንት ጀምሮ የሚታወቅ ካቶሊኮችም ይህንን ነው የሚያምኑት። በነገራችን ላይ ከኦርቶዶክሳውያን እና ካቶሊክ መሀል ያለው ልዩነት በዋናነት ጥቂት ነው። ያ ልዩነት ደግሞ ምስጢረ ስጋዊ ላይ ነው። እኛ አንድ ባህሪ ነው የምንለው መለኮት ስጋ ሆነ ማለት እንግዲህ መለኮት አንድ ባህሪ ነው፣ ስጋ ደግሞ ወይም ደግሞ የሰው ልጅ ባህሪ ራሱን ችሎ ያለ ነው። እነዚህ ሁለቱ በክርስቶስ አንድ ባህሪ ሆኑ ነው የምንለው። እነሱ ደግሞ አንድ መሆናቸውን ያምናሉ ይናገራሉ፣ ነገር ግን ሁለት ባህሪ ነው የሚሉት። ክርስቶስ ሁለት ባህሪ ነው ያለው መለኮታዊ ባህሪ እና ሰዋዊ ባህሪ ነው የሚሉት። እኛ ደግሞ ሁለቱ አንድ ሆነ፣ ስለዚህ ሁለት አንልም። ምንታይነት የለም ነው የምንለው። ከዛ ውጭ ግን ያው እነሱ በኋላ የሚሄዱ የጨማመሯቸው ነገሮች አሉ እና እነዛ እነዛን አንቀበልም። ነገር ግን መሰረታዊ በሆኑት በነዚህ ጉዳዮች ግን ልዩነት የለም ማለትም ክህነት በሚለው እንዲሁም ስጋና ደሙ ቅዱስ ቁርባን እውን ስጋውና ደሙ መሆኑን ሁሉም ያምናል ማለት ነው ኦርቶዶክሱና ካቶሊክ። ፕሮቴስታንቱ ጋር ግን ስንመጣ ክህነትም የለም። አብዛኛው ደግሞ ስጋና ደሙንም አይቀበልም ማለት ነው። ስጋና ደም ነው ብሎ አያምንም እንጂ ኅብስትና ወይን ነው። እሱንም የጌታ እራት የሚያደርጉት ጊዜ ሲያደርጉት እንዲሁ ለማስታወስ በሚል እንጂ ስጋና ደም መሆኑን በማወቅ አይደለም። አሁን እዚህ ክርክር ላይ የተነሳው ምንድን ነው? ዲያቆን ምህረት መላኩ ቅዱስ ጳውሎስን ወደ ቆሮንቶስ ሰዎች ጠቅሶ፣ ታዲያ እውን ስጋውና ደሙ ካልሆነ ለምንድን ነው ጳውሎስ የሚያስጠነቅቀው? አንዳንዶቻችሁ ካለ ጥንቃቄ ራሳችሁን ሳትመረምሩ ሳትነጹ ቅዱስ ቁርባኑን ተቀብላችሁ ታመማችሁ አንዳንዶቻችሁ ደግሞ ሞታችሁ ይላቸዋል ስለዚህ ታዲያ ለምን ይሞታል ስጋና ደሙ ካልሆነ እውን የክርስቶስ መለኮት የሆነው መለኮታዊ የሆነው ስጋውና ደሙ ካልሆነ ታዲያ ለምን በጥንቃቄ ሳትነፁ ቀርባችሁ እርሱን ተቀብላችሁ እንዲሆናችሁ ታመማችሁ ሞታችሁ፣ ለምን አላቸው ታዲያ ብሎ ሲጠይቅ እንግዲህ መልስ የለም። እንዲሁም የጥንት ቸርች ፋዘርስ ሃይማኖተ አበው የሚባሉት ማለት ነው። እነሱ የክርስቲያናዊ የሆኑ የሐዋርያት ልጆች፣ የሐዋርያት ተተኪዎች ናቸው። እነሱ ናቸው ቤተክርስቲያንን ተንከባክበው ለዚህ አበቋት እዚህ ለእኛ ያስተላለፉልን ማለት ነው። የእነሱን ጽሑፎች የእነሱን አስተምህሮ ነው እኛ የምንመለከተው እንጂ በራሳችን ተነስተን መጽሐፍ ቅዱስን ብቻችንን አንብበን መንፈስ ቅዱስ ገለጸልኝ ብለን በድፍረት በራሳችን አንናገርም። መነሻ የምናደርገው ራሳችንን አይደለም፣ የራሳችንን አረዳድ አይደለም። ይሄ ትምክህት ነው። መነሻ የምናደርገው ምንን ነው? የቀደሙ ክርስቲያናዊ አባቶችን ሐዋርያትም መጽሐፍ ቅዱስን እኔ በራሴ ተነስቼ አንብቤ በራሴ ብቻ እረዳዋለሁ ማለት ይሄ ድፍረት። ምክንያቱም አሁን የፕሮቴስታንት ቸርቾች በሙሉ አንድነት የላቸው ለምንድን ነው? ምክንያቱም ይሄ ችግር ነው። የጥንት ቤተክርስቲያን የኦርቶዶክስ እና የካቶሊክ ልዩነቱ ጥቂት ነው። እሱም ጋር የነበሩ ችግሮች ምን እንደሆኑ ይታወቃሉ ይለያሉ። ነገር ግን በዚህ ደረጃ አልተቆራረጠም። ይህኛው ግን ከአምስት መቶ ዓመት በፊት ሬፎርሜሽን በሚል ተነስተው አፈንግጠው ፕሮቴስት አድርገው ማለት ነው ፕሮቴስት ማድረግ ማለት ማመፅ ማለት ነው በነገራችን ላይ። ስለዚህ ፕሮቴስታንት የሚለው ቃል በራሱ አማጺ ማለት ነው። ስለዚህ ከዛ በኋላ የመጣው ግን ሁሉም በየራሱ መንገድ እየተረጎመ ሁሉም መንፈስ ቅዱስ ከኔ ጋ ነው እያለ ማለት ነው ነው ሰላሳ ሺና አርባ ሺ ከዛም በላይ ቤተክርስቲያን ተብሎ የተከፋፈለው ማለት ነው ዲኖሚኔሽን። ግን አብዛኞቹ እነዚህ በሙሉ ክህነትም የላቸውም ስጋና ደሙም የለም ማለትም አይቀበሉም ያንን አያምኑ ነው። ስለዚህ ምንድነው ያለው ስጋውና ደሙ በምንተኩት በፓስተር በፓስተር ኦርቶዶክሳዊት ቤተክርስቲያን ውስጥ ካህኑ፣ እንዲሁም ደግሞ ምእመኑ ሁሉም ፊታቸው ወዴት ነው? ወደ መቅደስ። መቅደስ ውስጥ ምንድን ነው ያለው? የክርስቶስ ስጋና ደም ነው ያለው። ስለዚህ ክርስቶስ ነው ያለው መቅደስ ውስጥ። ሁሉም ከካህኑ ጀምሮ ሁሉም የሚሰግደው ወዴት ነው? ወደ መቅደስ ወደ ክርስቶስ ነው ሁሉም የሚያመልከው ወዴት ነው? ወደ ክርስቶስ። ሁሉም የሚመለከተው ፌስ የሚያደርገው ወዴት ነው? ወደ ሥጋውና ደግሞ ወደ ክርስቶስ። ፕሮቴስታንታዊ ቸርች ግን ሁሉም የሚመለከተው ፓስተሩን ነው። ፓስተሩ ደግሞ ምዕመኑን ነው የሚመለከተው። ይሄ ነው። ስለዚህ ሪፕሌስ ተደርጓል። ፓስተር ክህነት የለውም ስጋውና ደሙን አንደኛ፣ እምነቱም የለም። ሁለተኛ ደግሞ የዛ ስልጣንም የክነ ስልጣንም የለም። እጅ በመጫን ከክርስቶስ ቀጥታ ሲወርድ የመጣውን ስልጣን አልተቀበለም። በራሱ ተነስተው። ስለዚህ አሁን ይሄ ዋናው ትልቁ ልዩነት ይሄ ነው። ብዙ ሰው አይረዳም እንጂ ትልቁ ትልቁ ትልቁ ልዩነት ይሄ ነው። ቤተ ክርስቲያንን ቤተ ክርስቲያን የሚያደርገው ደግሞ ስጋውና ደሙ ቁርባን፣ ስጋን የበላ ደመን የጠጣ ዘላለማዊ ሕይወት አለው ብሎ እንግዲህ ክርስቶስ ከመሰረቱ ይህንን ኤስታብሊሽ ያደረገው እርሱ። ስለዚህ አሁን ይሄ በዓለም ደረጃ መነጋገሪያ ሆኗል። ለዚህም ነው የኦርቶዶክሳዊት ቤተክርስቲያን እውነት እና ምስጢር ለዓለም የሚገለጽበት ጊዜ አሁን ነው፣ በኛ ዘመን። እስካሁን ድረስ ለሁለት ሺህ ዘመናት የዓለም ክርስቲያን የተባለው ሁሉ በአብዛኛው በዚህ መንገድ ነው የመጣው፣ ይህንን እምነት ይዞ ነው። ነገር ግን አሁን ያለንበት ዘመን የመጨረሻው ዘመን ነው እንግዲህ እና አሁን ባለንበት ዘመን ደግሞ መልሶ ይሄ እውነት እያንሰራራ ነው ያለው። ሰው እየተገነዘበ ነው ያለው። የክርስቶስን ማንነትና ሀቁን እያወቀ ነው ያለው። እናመሰግናለን። ሀተታን መደገፍ እንዳትረሱ። ሀተታን ለመደገፍ ጆይን የሚለውን ክሊክ አድርጋችሁ አባል እንድትሆኑ እንዲሁም ከታች ፒን የተደረገውን ሊንክ በመጫን ቀጥታ ሀተታን መደገፍ ትችላላችሁ። እንዲሁም ደግሞ በቀጥታ ሀተታን ለማጠናከር በተጠቀሰው ስልክ ቁጥር ሀተታን መደገፍ ትችላላችሁ ማለት ነው። እናመሰግናለን። ተመልሰን እስከምንገናኝ ድረስ ደህና ሁኑ።